በሌላ ሀዲሳቸው ደግሞ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለሁሉም ነብይ ተቀባይነት ያለው ዱዓ ተሰጥቷል። ሁሉም ነብይ ታዲያ ያቺን የተሰጠችውን ዱዓ ተጠቅሞባታል። እኔ ግን ያቺን ዱዓዬን በፍርዱ ቀን ለህዝቦቼ ማማለጃ አላህ ፊትም መሸማገያ እንድትሆኔ ብዬ አስቀምጫታለሁ አሉ። የነቢያችን ሰለላሁ ዐለይሂ ወሰለም ሽምግልና ከፍ ያለ ቦታ ከመኖሩባ አንዲት ሴት ግን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የሳቸውን ሽምግልና አልፈልግም ብላ አስታለች። ይህች ሴት ለመሆኑ ማናት? ለምንስ የሳቸውን ሽምግልና ሳትቀበል ቀረች? ይህች ሴት የት ነበር የምትኖረው? የዚህን ጥያቄ ምላሽ ይዘን መጥተናልና ቪዲዮ እስከሚያበቃ ድረስ ይከታተሉት። ይህ ታሪክ ትክክለኛ የሆነ ታሪክ ነው። የተከሰተውም በመዲና ተልሞነወራ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት እንዲሁም በነቢይነት ከተላኩም በኋላ ነው። ይህ ታሪክ ወደ እስልምና የገባች በሆነች አንዲት ሴት ምክንያት ነው የተከሰተው። ይህችም ሴት ታዲያ የምእመናን እናት ከሆነችው እናታችን አይሻ ረዲየላሁ ዐንሃ ቤት አገልጋይ ነበረች። ይህች ሴት ስሟ በሪራ ረዲየላሁ ዐንሃ ትባላለች። ከልጅነቷ ጀምሮ ታዲያ በሪራ በባርነት ውስጥ ሁና ታገለግል ነበር። ከአንሷሮች ውስጥም በአንዱ ቤት አገልጋይ ሆና ነበር ልጅነቷን ያሳለፈችው። ውሃን ትሸከማለች፣ ፍየሎችንም ታልብ ነበር። ይህች ሴት ታዲያ በህይወቷ ደስተኛም አልነበረችም ሁሌም ሀዘንተኛ ነበረች። ምክንያቱም ከልጅነቷ ጀምሮ የእናትና የአባትን ፍቅር ሳታገኝ ነበር ያደገችው። በሪራም ሙጊስ ኢብኑ ጀሕሺ የሚባልን ሰዋገባች። አገባች እርሱም በሰዎች ቁጥጥር ስር የነበረ እንደ እርሷው ባሪያ ነበር። በባርነት ያገለግልበት የነበረውን ቦታ አሊ አቢ አሕመድ ኢብኑ ጀሕሺ ለሚባሉ ቤተሰቦች ነበር። ከእርሱም ታዲያ አላህ ልጅን ሰጣት። እርሷም ከአንዱ ቤት ወደ አንዱ ቤት እያለች ወደ ነቢዩ ሰለላሁ ዓለይሂ ወሰለም ቤት አገልጋይ ሁና በመግባት እናት አይሻን ረዲየላሁ አንሃ ተገለግላት ነበር። ከዚያም በሪራ ነጻነቷን ካገኘች በኋላ ወደ ቤተሰቦቿ በደስታ ሄደች። እንደፈለገችም ነጻነቷን ከባርነት በመላቀቅ ስላገኘች ከቦታ ቦታ በየቤቱ መንቀሳቀስን ጀመረች። ለሰዎችም ነጻ ሰው ስለመሆኗ ባሪያም እንዳልሆነች ትናገርም ጀመር። ሰዎችም ስለ እሷ ከባርነት የመላቀቅ ዜና ሲሰሙ ይደሰቱ፣ እንኳንም ደስ አለሽ ይሏት ነበር። ባይሆን በእሷ ነጻነት አንድ ሰው ብቻ ግን አልተደሰተም ነበር እርሱም ባሏ ሙሪስ ነበር። የእርሷን ከባርነት የመላቀቅ ዜና ሲሰማ እውነት ነው ብሎ ማመን አቃተው፣ ምን እንደሚያደርግም ግራ ገባው። በሚስቱ ነፃነት ማግኘት ይደሰት ወይን ሲገፋ ነገሩ ተምታታበት። በተለይ ለማዘኑ ምክንያት የሚሆን አንድ ነገር ነበር። እርሱም ሚስቱ ነፃነትን ካገኘች እርሱ ባሪያ ስለነበር ልትተወው ስለምትችል ነው። ይህንን ነገር አሰበ። ሙሪስ ምን ማድረግ እንዳለበት አላወቀም። በሪራም የነፃነትን ደስታ ታጣጥም ጀመር። ከዚያም ሙሪስ እንደፈራው

በሪራም ያ ረሱሉላህ እያዘዝከኝ ነውን? እንደዚያ ከሆነ አደርገዋለው ለማለት ፈልጋ ነው። ነቢዩና ሙሐመድም ሰለላሁ ዓለይሂ ወሰለም፣ አይ እኔማ እያዘዝኩኝ ሳይሆን እያሸማገልኩኝ ነው አሏት። በሪራም እንግዳስ ከእርሱ ጋር ምንም የሚያገናኝ ጉዳይ የለኝም አለቻቸው። ሙጊስም በጣም አዘነ፣ አለቀሰም። ምን እንደሚያደርግም ግራ ገባው። እርሱ ብቻ ከሚወዳት ሚስቱ ጋርም ተለያየ። ነቢዩና ሙሐመድን ሶለላሁ ዓለይሂ ወሰለም ከአጎታቸው አባስ ጋር በተገናኙ ጊዜ ሁኔታው ቢገርማቸው እንዲህ አሉት፣ ያ አባስ፣ አንተ አባስ፣ አላ ትዕጀቡ ሚን ሑቢ ሙጊሰን በሪራ ወሚን ቡቅዲ በሪራ ሙጊሰን፣ የሙጊስ ለበሪራ ያለው ውዲታ እንዲሁም እርሷ ደግሞ ለእርሱ ያላት ጥላቻ አይገርምህምን? ጉድ አትልሙ አሉት ይባላል። ከዚህ ታሪክ ላይ የምንማረው ቁም ነገር አለ። እርሱም የሁለት ተጣማሪዎች ማለትም የወንድና የሴት ጋብቻ ሊጸና የሚችለው